ሰላም ጤና ይስጥልኝ ወድ እህት ወንድሞቼ፣ በድጋሚ በአዲስ ቪዲዮ መጥቻለሁ። እንዴት ናችሁ? ለሙስሊም እህት ወንድሞቼ እንግዲህ ያው እየደረሰ ስለሆነ እህት ሙስሊም እህት ወንድሞቼ ኢድ ሙባረክ እላለሁ። እናም ደግሞ ሌላ እዚህ ጋር በሊንክ ተውላችኋለሁ በተለይ ልጆች ያላችሁ ለኢድ የወጣ ሙዚቃ አለና ለኢድ የሚሆን እስኪ ይህንን ከዚህ ከቪዲዮ በታች ሊንኩን ግቡና ቪዲዮውን፣ ሙዚቃውን ለልጆቻችሁ ሙሉ ቤታችሁ የኢድን ቀን እንድታጫወቱት ስል በትህትና ጠይቃለሁ። ከዚህ ቪዲዮ በታች እለቀዋለሁ ሊንኩን ዛሬ የመጣሁበት ምክንያት በማህደር ሚዲያ ጋዜጠኛ ልወንድማችን ያው ከዚህ በፊት ምን በቪዲዮ ሰርቻለሁ እሱ ያው እናንተ ማየታችሁት ሊሆን ይችላል። በማጣራት ላይ ያለ የሆነ ወንጀል የሚሰራ ጠንቋይ በማጣራት ላይ ያለ ያው እንግዲህ ይህንን ሰውዬው እንደምታዩት። የአናቱ ላይ የለበሰውን የሆነ የተጠመጠመውን ነገር ወርወሩ ሲያለብሰው የእሱ መንፈስ ተላብሶታልና ዋናው አሁን መንፈሱ የእሱ መንፈስ መውሰዱ ሳይሆን ዛሬ እኔ ልናገር የፈለኩት ጉዳይ በዚህ ጉዳይ ነው። እስኪችን እዩና ተመልሰ ማን ነው ስቴን ብቻ ንገሪኝ፣ ማነው ሊረዳኝ የሚችል ሰዎች ላይ የሚደርሰው ወንጀል ግ የሰዎችን ባንቺ ላይ ግን ደግሞ አንተ ብቻ መቀየር የምትችለው ነገር አይደለም ብዬ ስንቴ ነ ሲጀመር አንተ እኔ ለመስማት አሁን ትንሽ አመመው፣ የጤና እክል ደረሰበት ተብሎ፣ ልኡል እንደዚህ አይነት አጣቂ እህት ወንድሞቼ፣ እንግዲህ እንዳያችሁት ነው። ይቺ ልጅ ፍቅረኛው ነበረች፣ ያው እንደሚያወሩት እንደነበረ አብረው ቆይተዋል። ግን በዚህ ደረጃ ወንድን ልጅ እንደዚህ ማቋሽሽ፣ በዚህ ደረጃ ወንድ ልጅ ማየት በጣም ያማል። ድሮም ፍቅረኛው ሁና ፍቅራዊ የኖረች አይመስለኝም። እንግዲህ ትዳርም ሊሚያዝ ቢሆን ለጥሩም፣ ለበጎም ለክፉም ተብሎ ነው አይደል የሚገባው? ግን ይሄ ሁኔታ እንኳን አብራችሁ የኖራችሁ ሰዎች። አሁን ይህንን ነገር እህት ወንድሞች ማየት እንድታዩልኝ የምፈልገው ምንድን ነው በእኔ ስም የለውን ነገር እንድታደርጉት ነው የምፈልገው። አሁን ይሄ ልጅ ሲወለድ አይደለም፣ እንደዚህ ሆነው። በደህናው ጊዜ አብረው ኑሯለች፣ አብረው በልታለች፣ ጠጥታለች። ግን አንተ ሁሌም ሕይወቴን ስትበጠበቅ ነው የኖርክ ነው ያለችው በንግግሯ እንደሰማችሁት። ከእኔ ከሰው ከጅብ ጋር አልኖርም። እንዴት እንደዚህ ይባላል? ይሄ ቃል ትክክል ነው ወይ ወንድሞች? እኔ በጣም አመመኝ፣ በእውነት ነው የምላችሁ። እኔ እሱ ወንድሜ ቢኖር እችል ዞሮም እንዲያት አልፈልግም። በጣም በጣም በጣም ያስጠላል ንግግሯ። በጣም ባለጌ ናት፣ በጣም ባለጌ ናት፣ ከሚገባው በላይ እንዲህ ጓደኛ እንኳን እንግዲህ። ይሄ እኮ እንደዚህ ሆኖ አይቀርም። አላ የምረዋል ይህን ልጅ አላ ይምረዋል። ምንም ምንም ነገር ከፈጣሪ ፍቃድ ውጭ የሚሆን ነገር የለምና በእርግጥም ስህተት አድርጓል። በጣም ስህተት አድርጓል። ግን ከፈጣሪ ቃል ውጭ የሚፈጸም ነገር የለምና ለጊዜው ቢያንገራግረውም እንሻላ ይድናል ወንድማችን። ግን በዚህ ደረጃ ሰውን ማንቋሸሽ ሰውን ልጅ ማንቋሸሽ በዚህ ደረጃ ውጣልን ውጣልን እኔ የሚገርም ልጅ ነው ይሄ ልጅ ግን በእውነት ነው የምላችሁ በጣም አድንቄዋል በጣም ትዕግስተኛ ነው ከሚገባው በላይ በጣም እና በጣም ታገሳት ያስታውቃል እሷ ህይወቱ ናት ማለት ትችላላችሁ ካነጋገሩ እንዳየሁት እንደሰማሁት ከሆነ ግን ተገቢ አይደለም በቃ አሁን ማለት እኔ የምንፈልገው ምንድን ነው? ምከሩት። እያንዳንዳችሁ ለምን አስተያየት ሁሉ የምመጣው እኔ ለእኔ ጉልበት እንድትሆኑ፣ ለሀሳቤ ጉልበት እንድትሆኑ ይንፈልገው ይሄ ልጅ እሷ ብትሄድ፣ አንድ ሴት ብትሄድ መቶ ሴት ይመጣል፣ እናቀዋል። ለምን ትዝ ይላችሁ እንደሆነ የባህሉ የሲንግል ቲዩብ ቪዲዮውን ካላያችሁት ቪዲዮን ገብታችሁ እዩት። ምን ብያችሁ ነበር? እንደዛ ስታንቋሽሸው አልፈልግም ጥዬ እሄዳለሁ በትዳር በግዴታ ነው እንደሚሆነው ምናም ብላ በተናገረችበት ተመልሳ እግሩ ስር ነው የወደቀች እና አንዳንድ ጊዜ ሴቶች ከኔ ጀምሮ ወደድኳችሁ የሚለን ሰው በቃ መያዝ አንችልበት የእኛ ባህሪ ነው ብዬ ነው የማስበው። አሁን እሷ አውቀዋለች፣ የዚህ ልጅ ልብ በደንብ ጠንቀቅ አውቀዋለች። ካለሷ አልኖርም ብሏል። በቃ ልቡን ስላወቀች በቃ እንደ ቆሻሻ ነው የጣለችው በ እንደ ቆሻሻ በዚህን ሰዓት እህት ወንድሞች፣ እንደዚህ በታመመበት ሰዓት እንዲ እንኳን አብራው የበላች የጠጣሽ ቀርቶ ሌላም ሰው መርዳት የለበትም ይህን ወንድም። እንዴት እንደዚህ ታደርጋለች? እንዴት ይህን ልጅ አላይህም። አይምሮን እንደዛ አይምሮን እንደገና እንዲጎዳ አይምሮ እንዲስት ድረስ ለምንድ ታደርጋለች እንዴ ለማታውቁት እንኳን ለጎረቤት ትረዳላችኋል እንዴ? እንደዛ አይደለም እንዴ? በሰውኛ በሰውኛ አስታስቡት። እንኳን አብረሃ የጠጣ ብሎ ወደፊት ትዳሬ ብለህ ያሰብከው ሰውዬ ይሄንን ሲወለድ አልመጣበትም በሽታው፣ በስራ ጉዳይ እንደመጣበት ታውቃለች። እሱን እንደው ባትፈልገው እንኳን ባትፈልገው እንኳን እህት ወንድሞች፣ አብሮ መኖር ባትፈልገው እንኳን ይሄን ልጅ ወደ ነበረበት ለመቀየር ለምን አትረዳው? ምን አይነት ባለጌ ናት! በጣም ባለጌ ናት። ከነ ጓደኛውም ጓደኛም ኮና እንደዚህ ስትዘልፈው ቁማ የምታየው አቶ ነው። በእውነት ነው የምላቸው፣ እንደዚህ አይነት ሴት አቶ ነው። ሌላው ደግሞ የቤተሰቦቿ የበለጠ ገረመኝ። እስኪ ይችን ቀን ጨባር እያቀረብኳትን ቪዲዮ እዩና ተመልሰ እነጋገርበት። እኔ አውቄ ያጠፋሁት ነገር አለ? የእኔ ልጅ እየሰማኸኝ ነው? እኛ እኮ ይኸውልህ፣ እኛ አመረረ ልጃችን፣ ምን እናድርጋት? መከራችን አይተን አሳድገን ታዲያ ላውሪ እንስጣት ደሞ ተከተለን ተመጣ አንተ ምክንያት እኛ ሰንት እኮ ነው፣ በቃ ስራውን መጣ ተገለጠልኝ። ሁሉ ነገር በኔ ምክንያት ሌሎቹ እህቶች ወንድሞች ይበደሉ። ምንድነው? ምን አርጊ ነው ምትሬ፣ ጋሽ በቃ አንደኛ ጠገብኩ ጋሽ። ልጄ ለምን እንደዳርኩ ገባኝ። አሁን አሁን ገባኝ። ገና ገና በወጉ ተጋባ ገና ጮኛ ዳር እንኳን ቀረ እንኳን እንኳን ከወዲሁ እንኳን ቀረ ለምን ለምን ልጅ ልጅ ብናሳድግ እኮ ምን ቀን እንዳየብኝ! እኔ! ወይኔ ወይኔ ወይኔ ወይኔ! ተቃጠል በየቦታው ጠገብ

አልበዛም። ተነስ ተነስ ተነስ፣ ግንባርን ሳልል ተነስ ተነስ ተነስ። የሰው ገዳማ አልሄድብኝ ነው። ተነስ አትነሳም? ጋሽ እኔ አልነሳም። የፈለጉት ያርጉ። ልጅ ከሌለዋት የፈለጉት ያርጉ። ተነስ እገሌ እገሌ

እኔም እኮ አባት አለኝ። የሰው ልጅ ነኝ። ቆይ ቆይ ቆይ ቆይ ቆይ። አያችሁ እንግዲህ እነዚህ የእሷ ቤተሰቦች ናቸው። ይሄ ልጅ እኔ ምን ምን ብዬ ልናገር፣ እንግዲህ እናንተ ፍረዱ። ወት ወንድሞች እናንተ ፍረዱ በዚህ ጉዳይ። ፈልጎ አላመጣውም። ራሱ ሲወለድ የጅብ ሰው ጅብ ሆኖ አልተወለደም። በስራ ጉዳይ፣ ጊዜያዊ ጉዳይ ነው። በስራ ጉዳይ የመጣበት ነገር ነው። ተመልከቱ፣ እንዴት እንደዚህ ይላሉ። ይሄ ኢትዮጵያዊነት ነው። አንድ አባት ለልጁ እንደሚያስበው፣ እሱም እኮ እናትና አባት አለው ለእሱ እንደሚቆረቆሩለት እንዴት የሚያውቁት ልጅ እንደዚህ ሲሆን ለምን አያስቡለትም? ማግባት አለማግባቱን ይቅር ነሱ ልጅ ብትቀር፣ ስንት ንጹሕ ሴት አለች ኢትዮጵያ ላይ እጁን ስማ የምትወስደው። ግን ይህን ልጅ ያውቁታል በደህና ጊዜ። እሱ ደግሞ ደግሞ ይናገራል፣ ልጄ ልጅ ስትሉኝ አልነበርም ወይ? በጣም ያሳዘን ከሚገባው በላይ በእውነት ነው እምላችሁ። ያየሁት ቀን በቃ እምባዬ ነው የመጣው ለምን እንደዚህ በቃ አይምሮን የሚጎዳ ሆን ብለው አይምሮን የሚጎዳ ንግግር ነው የሚናገሩ። ተመልከቱ ወንድሞች በጣም ባለጌዎች ናቸው፣ በጣም የሚያሳፍሩ ናቸው። እሱ ግን ከእንደዚህ አይነት ሰዎች ጋር መዛመድ የለበትም። የእሱን እንዴት እንደናቁት፣ እንዴት እንዳዋረዱት፣ እንዴት እንደገፉት። እንዴ ልጃችንን ትበላብናል፣ እንዲያረካት፣ እንዲያደርጋት እንዴት ይላሉ? እንዴ አሁን ቅርብ ጊዜ ያ አይናችን እያየርን እንዲህ ነገር የተፈጸመበት በጣም ነው የሚያናድደው። በጣም ከእውነት ነው የምላችሁ። በጣም ነው የሚያናድደው። እንዴት እንደዚያ ያደርጋሉ? እሷን ባለጌ ናት የሴት ባለጌ እሱን አሳልፋ ለቤተሰቦቿ ሰጠች፣ ያሰጠች እንዴት ያመነጫጭቁታል። ምን አይነት ህይወት ነው የሚኖረው? ከሆን በኋላ ከእሷ ጋር ቤተሰቦቿ ያውታል፣ የእሱ ቤተሰቦች ያውታል። ይህን እና ውጤት ጸጥ ይላሉ። እኔ ይህቱ ብሆን ግን እ ድራሿን ነው የማጠፋው። አጠገቡም አትቆመም። ከሁለተኛ በጣም ብልግና ነው እንኳን ለምታፈቅረው ቀርቶ ለማታቀም ሰው በዚህ ሁኔታ ነው። ሁኔታውን ስታቅ ተወልዶበት ሳይሆን የሆነ ነገር ሆኖ ሲሆን የምትረዳበት መንገድ ነው። በየእምነቱ መውሰድ ነው፣ ማጸዳይ ነው። እንደዛ ነው የሚገባው። እነት ወንድሞች እንደዚህ ከትልቅ ሰዎች ከእናትና ከአባቷ ይህንን ልጅ እንደዚህ ሲያሰቃዩ ጭራሽ ጥይት ይመዝበታል እንዴ! በጣም የሚያሳዝነው ጉድ ጥይት ይመዝበታል። እንደ ሰው አላየውም። በቃ አውሬ ነው ፊት ለፊቱ የቆመው ለሰውዬው፣ አውሬ ነው ፊት ለፊቱ የቆመው። ይህ ጀግና ወንድማችን የስንቱን ችግር ያቃለለ ጥሎበት ይህንን ቢሆን ው ጥይት ተመዘበት። በማን በሚያፈቅራት ባለ ቤተሰቦች። በጣም አሳፋሪ ነው። በኢትዮጵያ በቃ ሁሉን ነገር ሁሉ ነገር እየተውት ነው። ሁሉን ነገር ሁሉን ነገር እየተውት ነው። ተግባር ይሄ ምንድነው? ስነ መግባር የሚባለው ነገር ቀርቷል። በቃ ልባቸው ድንጋይ ሆኗል። በቃ ደግሞ እምነት ያለው ሰው እንደዚህ አይሆንም። እነሱ አያምኑም ማለት ነው፣ እምነት የላቸውም። እምነት ቢኖራቸው ይህንን ልጅ ፈጣሪ ያድኗል ብሎ አላሰቡም። እምነት የላቸውም። እነዚህ ካዲዎች ናቸው፣ ባለጌዎች። ገንዘብ አለኝ ብሎ ነው። ገንዘቡን ይዞት ይቀበርበት። እሱ ሰርቶ ያገኘዋል። ልጅ ነው ገና፣ ገና ብዙ ያገኛል እሱ እህት ወንድሞች በጣም ከሚገባው በላይ በጣም የተናደኩ እንግዲህ፣ እህት ወንድሞቼ እንደምናውቀው ብዙ የዚህ አይነት ችግር ብዙ ወንድሞቻችንን ችግር ላይ እየጣለ ነው። በቅርቡም ደግሞ የአዲስ ጎጆ ካሜራማኑም እንደዚሁ እንደዚህ አይነት በጅብ የሰው ጅቦችን ሲከታተል እሱም አሁን ታሟል። በቪዲዮ ላይ እንዳየ ነው የጎጆ ቱቡ ሚኪያች ሰይጣን የምታመልከዋ ሴትዮ እሷማ አጥፍታብናለች። ከዚህ በፊት እየያየ ነውም፣ ደግሞ አዲስ ጎጆ ዘሌ እንደዚህ ተወርቶብናል። አልሐምዱላ እሱ አሁን በሰላም ሆኖ እንደገና ስራውን እየሰራ ነው። እንግዲህ የዚህም ደሞ ወንድማችን ደሞ የማህደርም አሁን እንደዚህ ችግር ላይ ወድቋል። ግን ከፈጣሪ የሚደበቅ ነገር የለምና ፈጣሪ እነሱን ያቅለልላቸው፣ መድኃኒቱን ይፈልግላቸው። እህት ወንድሞቼ ዋናው ነገር አሁን እንግዲህ ዛሬ የመጣውበትን ለልኡል ወንድማችን ለማህደር ሚዲያ እንድታጽናኑት በቃ ገብተን እያንዳንዳችን እንድናጽናናው። እቺ ሴት የሆነች እች ልጅ ሆነች፣ ያው መቼም ፍቅ እንዳለውም ፍቅር በጣም ከባድ ነው፣ በጣም ከባድ ነው። ግን እንዲጽናና ሁሌም እንደምለው የማይጠቅም ይጠርቅም ለችግሩ ጊዜ ያልሆነችው ሲድን ምን ታረግለታለች? ምን ታረግለታለች? በሚፈልጋት ሰዓት ከጎኑ ሁና በሚፈልጋት ሰዓት እንደ ማጽናናት ወስዳ በምታምንበት በሃይማኖቷ እሱ ለመዳን እንደምሯሯጥ ሂድ ሂድ ሂድ ከኔ ከጅብ ጋር ኖር፣ ምን ያለችው። እና እንግዲህ ሁላችንም እንምከረው። ብቻ ከባድ ነው፣ ከባድ ነው የወደዱትን ማጣት። ልጁ እንደገና አይምሮ ችግር ላይ እንዳይወድቅ ነው የማስበው። የውንቅልፍ እየተኛ አይደለም፣ በራሱ ደግሞ በዚህ እየተሰቃየ ነው። ስለዚህ ያለነው ምንድ ነው እነሱ ስለካዱት እኛ እነን ለሱ ህት ወንድሞቹ ነን ያለነው እና በተቻለ መጠን ገብተን በቃ አስተያየት እንድንሰጠው እንድንደግፈው፣ እሷም ትክክል እንዳልሆነች እርግጠኛ ነች ልታነበው ስለምችል ወይም እሷ አንብቦ እንዲያስነብባት እሷ ደግሞ በጣም ወራዳ እንደሆነች፣ በጣም ትልቅ ወራዳ ባለጌ እንደሆነች፣ እሷም ቤተሰቦቿ በእንደዚህ አይነት ደረጃ የሰው ልጅ እንደዚህ ዝቅ አርጎ መነጋገር ነውር እንደሆነ ባህላችንም ወጋችንም እንዳልሆነ፣ ለችግሮች እንኳን ለምናውቀው ለማናውቀው ሰው መድረስ እንደሚገባን እንድታሳውቋት፣ እንድትጽፉላት እሱም ደግሞ ከሰው ሳይሆን ከፈጣሪ ነው መጠበቅ ያለበት። ፈጣሪ ያመጣበትን ያድነዋል። በእምነቱ ጠንክሮ ጸሎቱን እንዲያደርግ የሚወስደውን ነገር በሃይማኖቱ እንዲጠና ሰይጣን ምንም ለጊዜው ስልጣን ቢኖረውም ግን ጠቅላሉ ስልጣን የፈጣሪያችን ስለሆነ ወደ ፈጣሪው እንዲሄድ እሱን በእነሱ እንድንመክረው ለማለት ነው። ከዛ ውጭ ግን እህት ወንድሞቼ፣ ሁሌም እንደምለው ጊዜያችሁ ላይ ስለምሰጡኝ ስለምታዳምጡኝ ማስተያየታችሁን ስለምትለግሱኝ፣ ከልብ ከልብ አድርጌ አመሰግናለሁ። በሌላ ቪዲዮ ደግሜ ሌላ ሀሳብ ስላለኝ ደግሜ ስለምመጣ፣ በዛ ቪዲዮ እስክንገናኝ ለዛሬው በዚህ ሰናበታችኋለሁ ባይ